የተዳከመው የከተማዋ መንግሥት አልተሳካለትም እንጂ እንደ ግሪጎሪያውያን የዘመን ቀመር ከ224 ጀምሮ ከፍተኛውን የወንጀል መጠን ለመቀነስ ከማዕከላዊ የፔሩ መንግሥት ጋር በመተባበር ሙከራዎችን ማድረግ ጀምሮ ነበር፣ ዝርፊያንና ጥቃቶችን ለማጥፋትና የነዋሪዎችን ሰላም ለማረጋገጥ። 18 አዳዲስ የስለላ ካሜራዎችን 15 የጥበቃ ቤቶችን በቋሚና ቁጥጥር የሚያደርጉ የጸጥታ ሰራተኞችንም ማሰማራት ችሎ ነበር። ቢሆንም ግን የከተማዋ ሕግ አልባነትን ሊለውጠው አልተቻለውም። እንዲያውም በዚህ ወቅት ላይ በከተማዋ ባለ የማዕድን ማውጫ አካባቢ ሦስት የጥበቃ ሠራተኞችን የገደለ ደም አፋሳሽ ክስተት ተከስቷል። ስምሪት የተሰጣቸው ሦስቱ የጸጥታ መኮንኖች በጥይት ተመትተዋል ተብሎም ተዘግቧል። በከተማዋ የሚንቀሳቀሱና ማንነታቸው ያልታወቁ የታጠቁ ሰዎች ከማዕድን ማውጫዎች ማዕድናትን ለመስረቅ መሞከራቸውም ምክንያቱ ነው ተብሏል። የሆቴል ሠራተኛ በሆኑ ሴቶች ላይም ግድያዎች በዛው ዓመት በርክተው ተከስተዋል።